ኢድን በትንሹ ይሄን ይመስላል ቤተሰብ ምንም እንኳ ቆይት ቻምፒዮን ቆይት ቻምፒዮን አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድ ምርቃይቶ ቻናል ቤተሰቦች እንዴ ናችሁ ደህና ናችሁ ወይ ከነገ አልሐምዱሊላሂ ወለላሂ አልሐምዱ ሁሉ ሰላም ነው ተጠፋፋን ወር ረመዳንን ከስንት አንድ ካል ሆነ መቀር አልገባሁም አሁንም ቀዷችን ስድስቷችን ምናምን ምናምን ምናምን ፈንዳጎላ ያልነላችሁ ነው ለማንኛውም በትንሹ በትንሹ በቆይም ኢድን በእኛ ቤት ይህንን ይመስል ነበር። በዚህ መልኩ እያሳለፍንላችሁ ነው። አሳልፈናል ነው እንጂ ምን እያሳለፍን ነው። እንዴት ናችሁ? ደህና ናችሁ ወይ? ተጠፋፋን። በጣም ብዙ ቤት ተጠፋፍተናል፣ ተጠፋፍተናል ቤተሰብ ሰው። ጠፍቻለሁ፣ ጠፍቻለሁ፣ ጠፍቻለሁ። ማጣው ማጣው ማጣው ማጣው። በቃ አሁን ሀላስ አንቀጥ የኢትዮጵያን ሰራ አለው ማለት ነው። ይሄው እንደምታውቁት ዩቲዩብ ስራ ብዙዎቻችን መፈትፈት ስለሆነ ስራችን፣ ጾመኛው ነን ከምን ፈተፍት በሚለው በሚለው በሚለው ከጾም በኋላ ይፈተፍታል ወይ እንዳትሉ መቼም። እንዳትሉ አይ ቢሆንም መቼም ውድ ቤተሰቦች እጃዛ ቦታ እጄ ነበረ። ገንፎ ያያችሁት ከእጃዛ ቦታ የተበላ ገንፎ ነው። ማርያም የሆኑት ገንፎ ከሚ ላይ ስለሚ የድግ ከሚላት ባላልች ያገነፋችልን እናመሰግናለን ሀቢበቲ እንወድሻለን ማር የሆነ ገንፎ ውድ ቤተሰቦቼ ደስ የሚል ገንፎ ነበር የበላን እጃዛ ቦታ እጀ ማለት ነው ኢድ በሆነ በስንተኛ ቀኖ ነው በሳምንት ነው ምናምን እንደዛ ነው መሰል እጃዛ የወጣውኝ ቢሆንም ግን ገንፎ አላመለጠኝም በዚህ መልኩ ፋ ብትን ብለን እዚህ ጋ ድምፁን አጥፍቼ እኔ የሌላ ድምፅ እያደረኩበት ነው እንጂ የኛ ወሬ ሌላም ሌላም ነገሮች ነበሩ ብቻ ደስ የሚል እጃዛ ነበር ያሳለፍ ነው። ውድ ቤተሰቦች፣ ውሎ ገብ ማለት ነው። ብቻ ዛሬ ሄድነ ነገ ተመለስነ ዛሬ ሄደን ነገ ተመለስነ። ከጓደኛዬ ጋር አጋጣሚ ሆነው እሑድ ትምህርት ስለነበረ ጁማ ሄደን ቅዳሜ ተመለስነ። ቢሆንም ግን ለአንድ ቀን ለአንድ ቀን ፏ ብትን ያለች እጃዛ ነበር ያሳለፍ ነው። ውድ ቤተሰቦች እናንተስ እንዴት ናችሁ? ዩትብ እየሰራችሁ ነው ወይ እየሸቀላችሁ ነው ወይ? ዩቲዩብ ከፈላችሁ ወይ? ስንት ከፈላችሁ ስንት ከፈላችሁ? በቤታችን መጣሽ ይበሉኝ። የከፈለንንም ያልከፈለንም ለማየት አመጣለሁ ቤታችሁን። እስኪ ማን ማን ከፈለው? ከኔ ጋር ዩቲዩብ የጀመረ የተከፈለው መብሩክ እምለው ማን ማን ነው? እንኳን ደስ አለህ እምለው ማለት ነው ማን ማን ነው ዩቲዩብ የከፈላችሁ? ብዙዎች ደግሞ ሞኔታይዛችን ተነሳ እያሉ ነው። እባካችሁ ሞኔታይዝ የሚነሳበትን አንዳንድ ዩቲዩብ ከመጀመራችን በፊት የዩትዩብን ሕግና ደንብ እናክብር። ዝም ብሎ መክፈት ብቻ እኮ አይደለም። እያወቅነ ደግሞ አናጥፋ። በቃ እንዴ እኮ አይሆንም፣ የተባለ ነገር አይሆንም ነው። የሰው ቪዲዮ መጫን አይቻልም። ኮፒራይት ይይዛል፣ ሞኔታይዝ ያስነሳል ተብለናል አይደለም። እያወቅነ ለምንድን ነው የምናጠፋ? ለምን አውቆ አጥፌ እንሆናለን? የሚገርመው ደግሞ ሱብሃነላህ ብዙ እይታ የሚኖረው ማለት ነው የሰው አምጥተን ስንጭን ነው። እኔ የሰው ተጠቃሚ አላውቅም፣ ግን የሰው አምጥተን ስንጭን በጣም ብዙ እይታ ይሆናል። ግን እየሸወደን ነው አውቆ የሰው እያጣፈጠን እያጣፈጠን እያጣፈጠን፣ በኋላ የራሳችንንም ይዞብን ገደል ይገባል ማለት ነው። ገባችሁ አይደለም። ስለዚህ ለጀማሪዎች አንድ ሰብስክራይብ ማለት አራት ሺህ ሰአት ማለት በጣም ከባድ ነው። ይህንን ሁሉ ለፍተን ለፍተን ለፍተን እያመጣ ነው የሰው ቪዲዮ እየጫነ ሞኝ ተይዛችላል ማንች ባለፈው አስር ወር አስር ወር ሆነኝ አለች ከወሰደብኝ። በጣም ከባድ ነው እንግዲህ ስንት ለፍት አስባችሁታል። አስር ወር ሙሉ ቪዲዮውን ብትለቅ ምንም ብትል ያለ ምንም ነገር እውነት ነው። ቢቆጥርም ባይቆጥርም መቼም መኖሩ ሀይር ነው። አምስት ሳንቲም የምቆጠረ ዜሮ አምስት ሳንቲም የምቆጠረ ቢኖር አሪፍ ነው፣ ደስ ይላል። ያ ሞራ ይኖራችኋል መስራት ምናምን ራሱ። ግን በባዶ ስሩ ስሩ አይላችሁም። ገባቸው ስሩ ስሩ ስለማይል እና አባካቹ የሰው ቪዲዮ አንጠቀም በቃ ይቀርብን፣ በር እውነት ነው። ምን እንስራ ልንል ምን እንስራ ልንል እንችላለን። ዋናው ራሱ ረመዳንን በቃ ይለፈይ ብዬ ሳልሰራ የቀረው የሚሰራ ነገር ከሌለ ሌላ ነገር ከምሰራ በቃ ጾሜን በሰላም በሰላም ስራ ነው እንግዲህ ስራ ነው፣ ብር ስለሚከፍል ስራ ነው። ግን እዛ ሁሉ ነገር በቃ አዲስ ነገር ስለሌለ የሚሰራ ጽፍትፍት አድርጌ ጾሜን ብጾም ይሻለኛል ብያል። ሌላ ደስ የሚል ረመዳን ነበረ። አመለኪያ አልሀምድ ወለከ ሽኩር አሪፍ ረመዷን፣ አሁንም አሪፍ ስድስቶ አሪፍ ቀዷ እንደቀጠለ ነው፣ እንደቀጠለ ነው። ቤተሰብ አላበቃም ማለት ነው፣ እንደቀጠለ ነው። ኢንሻላህ አላህ ይቀበለን፣ ተቀበላላ ምናይ ወሚንኩም። ደግሞ አላህ ለከርሞ ሳይበለን፣ ሀገራችንንም ሰላም ያድርግልን። ያ ረብ አል ዓለሚን ሀገራችን ሰላም ያድርግልን። እኛም በሰላም የፈለግ ነውን አሳክቶ ወደ ሀገራችን ያስገባን። የሀገራችን ገንፎ እንዳያችሁት አሁንም በድጋሚ እየተበላ ነው እየተበላ ነው ማለት ነው። ገንፎ እዚህ ጋ ሁሉን ስላልቀረጹት ነው እንጂ ልጆች ስለነበረ በዛ ገጣ ቡና ተጎዝጉዞ አለኝ በዚህኛው ቅጣ እንደምታዩ ድም ላይቱ አለ እዚህ አካባቢ ራሱ ያረብ ቡና ሐለዋ ምናምን ዳቦ ቆሎ ግን በደንብ አልቀረጹትም። ቁጭ ብዬ ነበረ ወጃዛ ቦታ እንደምታውቁት ብዙ ሰው ምናምን ስለሚኖር ሰው ላለማስቸገር ምናምን በሚለው ማለት ነው። ምናምን ኬክ አለ። በቃ የሌለ የለም የለለ የለም። ውድ ቤተሰቦች ለቪዲዮ ጥራት አም ሶሪ፣ በደም ስላልቀረጽኩላችሁ ነው እንጂ ይወላችሁ የጌጠር ዳቦ ቆሎን የቆረጥናላችሁ ባጭሩ ምንም ቀረም። አሪፍ ኢጃዛ ነበር። አሲር አለላችሁ። ብቻ ምን እላችኋለሁ የለለ የለም ማለት ነው። ኢጃዛ ቦታችን ለአንድ ቀን ራሱ ብትሆን ደስ የምትል ኢጃዛ ጁማ ነበር የሄድነው ቅዳሜ የተመለስ ነ ጁማ መቅሪ በፊት ነበር የሄድነው ጾመኛ ነበር ነ ከዛዋ ፈጠር ነ ዛ ቡና ተፈላ ኬኩ እንዳያችሁት ብቻ ደስ የሚል ጃዛ አሳልፌ ነው የመጣው። ወደ ቤተሰቦች እናንተስ እናንተስ ምን ምን አደረጋችሁ? እንዴት ነበረ? ኤድ ረመዳንስ እንዴት ነበረ? እንዴት አሳለፋችሁ? አላ ለከርሞ ሰው ይበለን ማለት ነው፣ የአራቤ ለከርሞ ሰው ይበለን ደግሞ በከርሞ በሰላም ያድርሰን አገራችንንም ሰላም ያድርግልን፣ የፈለግነውን የሞል ሊያሰብነውን ሁሉ ያሳካልን እንጂ ዘንድሮ ደስ የሚል ነበር። አልሐምዱሊላ ረብልአለሚን ሸድ ቤተሰቦች፣ በድጋሚ እስኪ ላይክ ሸር ሰብስክራይብ አድርጉ። ሲወዳችሁ ቆይ፣ እናንተ ቤታችሁ ስቀር ሰብስክራይብ አነሳችሁ? እንዲ መሬም ቤት አትመጣም ብላ ሰብስክራይቤ ቀንሷል። ወላ የምሬን ነው ሰብስክራይብ ቀንሷል። እንዲ አነሳችሁት በቀችልጅማ ቤታችንን ስለማትመጣ ምናምን ብላችሁ ቆይ ስራ ናት። ረመዷን ነው። አሁንም ረመዷን ከበቃ ወደ የምትስድስቶ ቀዷ ምናምን አታውቁም? ወይኔ በላቸው ለ ወይኔ በላቸው። ቆይ አነሳችሁ ሰብስክራይቤን፣ የምሬን ነው ቀንሷል ሰብስክራይቤ። እናንተ ለመጣለው በቃ ለምን ለምን ለምን ታነሳላችሁ ሰብስክራይብ? ሰብስክራይብ ይጨምራል እንጂ ሰብስክራይብ ያነሳል ቢያንስ ካነሳችሁት ደግሞ አስር ዜ እንግዳል ለቀቁም፣ ግን ስለቅ ቢያንስ እየወረደ እንዳያስቸግራችሁ ሞባይላችሁ እንዳይሞላ ቢያንስ ድወሉም ብቻ ነው እንጂ ሰብስክራይብ ሙሉ ሰብስክራይብ ታነሳላችሁ። ሶሪ በጣም አዝናለሁ። እንዴት እንዴት እንዴት ሰብስክራይብ ይቀንሶብኛል? ወይስ አዲስ የደመራችሁ ሳታዩ እየደመራችሁ ነው? አለጡል ዝም ብላችሁ እየደመራችሁ ነው የሚያነሳው ኬፍ ያኔ አልገባኝ ብቻ ነው። ሰብስክራይብ የተወሰነ የሶሻል ሚዲያ ቀንሷል ሰዓቱ ምናምን ግን ደና ነው። በዛኛው ስልኬ ከፍቼቶ ነበረ ያኔ ይቀንሳል፣ ግን ብዙ ብዙ አልቀነሳም። ተይዙን ለማስነሳት የሚሆን ነገር አይደለም። አንዳንዴ በሁለቱ ስልኬ ከፍቼቶ ዋለው። ነገራችን ላይ በትርፍ ማጫወት ምናምን የሚበለው ጥሩ አይደለም ግን ደግሞ ሰዓት እንዳይቀንስ ምናምን ይጠቅማል በሚለው ሂሳብ ከፍቼቶ አለላችኋለሁ። ለማንኛውም ውድ ቤተሰቦች ይ በድጋሜ ላይክ፣ ሸር ሰብስክራይብ በማድረግ ቤተሰብ የሆኑ እወዳችኋለሁ እና በርቱ፣ ስሩ። እናንተም ያገኛችሁትን ፈትፍቱ። የሚያዋጣት ማን ነበረች? ባለፈው የፈትፈቱ ሶስት ጊዜ የተከፈላቸው ስትላይ ነበር። በቃ እኔም አሁንማ መፈትፈቴ ነው። ሶስት ጊዜ አይደለም አስር ጊዜ እንዲከፈለኝ ወደ ፍትፈታ ተመልሻለሁ ካሁን በኋላ ወደ ፍትፈታ ተመልሻለሁ። ዛሬ እንደምታዩት ስለ ኢድ እየፈተፈት ውላችሁ ነው። ቀጣይ ደግሞ ስለ ስለ እናንተን እፈተፍትላችኋለሁ እኔ ቀጣይ ስለ እናንተን እፈተፍትላችኋለሁ። ስለ ስማይ ጠሬ ማለት ነው። ስለ ንስማይ ጠሬ ለዛሬ ማለት ነው። ለዛሬ ስማይ ጠሬ እነሱን አምጥቼ እፈተፍትላችኋለሁ። ቆረጠው ፈለጠው ብዬ እፈተፍትላችኋለሁ። እናንተ ደግሞ ላይክ ሼር ሰብስክራይብ በማድረግ ቤተሰብ ይሁኑ። አበረታቱ ማለት ነው። ወዳችኋለሁ። በድጋሚ ላይክ ሸር ሰብስክራይብ ምንት ጨቀጭቀኛለች እንዳትሉ ዩቲዩበር ሆኖ ላይክ ሸር ሰብስክራይብ ያላለ እና ጥቅር ቅር ነው ዩቲዩብ የሰራን ራሱ አይመስለኝ ቪዲዮ የሰራው አይመስለኝም ማለት ነው። ቪዲዮ የሰራው ላይክ ሸር ሰብስክራይብ መጨቃጨቅ ጨቃ እንደ መጨቃጨቅ ልትቆጥሮ ትችላላችሁ፣ ግን ደግሞ እኛ ዩቲዩበሮች ዩቲዩበር ሆነን ላይክ ሸር ሰብስክራይብ ካላልነ ቪዲዮ የሰራው ስለማይመስለኝ ነው። ምንት ጨቀጭቀናለች መቶ ጊዜ ላይክ ሸር ሰብስክራይብ ምትል እንዳትሉኝ ማለት ነው ምን ትጨቀጭቃለች፣ ምናምን እንዳትሉ ለዛ ነው። ውድ ቤተሰቦቼ እና አሁንም በድጋሚ እወዳችኋለሁ። ምን ነበር ልላችሁ የነበር፣ በቀጣይ ቪዲዮ ጥሩ ጥሩ ነገር ጥሩ ጥሩ ፍትፍታዎችን ይዤላችሁ እመጣለሁ። አስተማሪ ፍትፍታ ነው የሚበላው፣ ፍትፍታ ያስተምራል። ያው ባያስተምርም እኛ እኔን ለማገዝ ያህል አሁን ብዙ አሁን እኛ ስንት ስንት ስንት ሚሊዮን ኢትዮበር ሁሉ ይህ ሁሉ ኢትዮበር የሚያስተላልፈው መልእክት ያስተምራል ማለት አይደለም፣ ግን ቢያንስ ለመረዳዳት ያልገባቸው አይደል? አሁን ብዙዎቻችን ቪዲዮ ሙሉ አናይም፣ ግን አንዳንዴ ከፍተን እንተወዋለን ለመረዳዳት ቪዲዮ እስኪያልቅ ምናምን ለመተጋገዝ ያህል ብዙዎቻችን እንደዚህ ነው የምናደርግ እንጂ የዛ ሁሉ የዚህን ሁሉ ሰብስክራይብ ያደረግኩትም ሁሉ ዩትዩብ አዳመጥኩት ማለት ጀሮ የራሱ ጀሮ የራሱ መስሚያ አይኖረውም ማለት ነው። ግን ለመረዳዳት ያህል ቢጠቅምም ባይጠቅምም በሚለው ለመረዳዳት ያህል ሁላችንም ስልካችን ለተወሰነ ጊዜ ከፍተን ብንተወው ቪዲዮ አስር ደቂቃ እስከምታልቀ ድረስ ያ በዛ ላይ ስራም ስለሆነ ለማዳመጥም ላይ መቸን ስለሚችል ሳይለንት አድርገን እንተጋገዝ፣ ራስ በራሳችን ለማለት ያህል ነው። ስልካችን ቢያንስ ከፍተን እንተወው ባናዳምጥ ሁሉንም